kind of a weak way to put something which is so obvious and deep as the difference between the past and the future. Because even with... ህይወትን አቅሎ የኖረው በየናይት ክለቡ ቦንጎ ድራም የሚጫወተው የኳንተም ኤሌክትሮ ዳይናሚክስ ምሁርና በፊዚክስ ኖቤል አሸናፊው ሪቻርድ ፌንመን ጂኒያስ ተዋናይና ፕራንክስተር ሪቻርድ ፌማ በሀያኛው ክፍለ ዘመን ከነበሩት በጣም ጎበዝና ያልተለመደው የፊዚክስ ሊቃውንት አንዱ ነበር። ስለ ጽንፈ ዓለም ያለንን ግንዛቤ አብዮት ያመጣ፣ የቦንጎ ድራመር ተጫዋችና ለሳይንስ ባለው ጥልቅ ጥማት ተመልካቾችን የማረከ በአስደናቂ ውስብስብና አስገራሚ ሁኔታ ወደ ምድር የመጣውን የሪቻርድ ፌማንን ያልተለመደ ህይወት ለመዳሰስ ይዘጋጁ። ሪቻርድ ፌይመን በ1918 ሮክዌይ ዳርቻ ኒውዮርክ ተወለደ። ከልጅነቱ ጀምሮ አስደናቂ ነገሮችን የማወቅ ጉጉትና ችሎታ እያሳየ ነው ያደገው። ሴልስ ማናጀር የነበሩት አባቱ ሜልቪል ፌይንማን እድሜ ልክ የመማር ፍቅርና በስልጣን ላይ ጥርጣሬ በልቡ እንዲያኖር አድርገው ነው ያሳደጉት። ሁልጊዜ ጠያቂ እንዲሆንና አመራማሪ ጥያቄዎችን እንዲጠይቅ ያበረታቱት ነበር። የፌንማን ቀድሞ በሳይንስ መማረክና የአባቱ የማይናወጥ ማበረታቻ ወደፊት ስኬቶቹ መድረክ አበጅቷል። ፌንማን በሂሳብና በፊዚክስ የላቀ ሲሆን የመጀመሪያ ዲግሪውን ከኤምአይቲ በ1939 አግኝቷል። በመቀጠልም ወደ ፕሪስተን ዩኒቨርሲቲ ለድህረ ምረቃ ትምህርቱ ተጓዘ። በፕሪስተን በሁለተኛው ዓለም ጦርነት ወቅት ከፍተኛ ሚስጥር በሆነ የማንሃታን አቶሚክ ቦምብ የማምረት ፕሮጀክት ላይ ተሳትፏል። የፌንማን ብሪሊያንስ ወይም ብሩህነትና ትጋት በፍጥነት ማንሃታን አቶሚክ ቦምብ የማምረት ቡድን ውስጥ አስፈላጊ አባል እንዲሆን አድርጎታል፣ እንዲሁም ምልክቱ የሆነውን የአክብሮትና ቀልድ ወደ ፕሮጀክቱ አምጥቷል። በሎስ አላሞስ የፌንማን ዋና ተግባር ከአቶሚክ ቦምብ ዲዛይን ጋር የተያያዙ ውስብስብ ስሌቶችን ማከናወን ነበር። ነገር ግን ሴፍ ክራኪንግን ጨምሮ ለሌሎች ተግባራት ጊዜ አላጣም ነበር። ፌንመን በማንሃታን ፕሮጀክት ውስጥ ጥልቅ ተሳትፎ እያለውም ስለ ኒውክለር ጦር መሳሪያዎች ስነምግባር ችግር ሳያሳስብ ቀርቶ አያውቅም። ይህም በኋላ የኒውክለር ጦር መሳሪያ ማስፈታት ጠበቃ እንዲሆን አድርጎታል። ፌንማን ከጦርነቱ በኋላ ትኩረቱ ወደ ኳንተም ኤሌክትሮ ዳይናሚክስ የብርሃንና የቁስ አካል መስተጋብርን የሚገልጽ ንድፍ ሀሳብ አዞረ። ፌንማን አሁን በስሙ የሚጠሩ ስዕላዊ መግለጫዎችን በመጠቀም እነዚህን መስተጋብሮች የማሳያ ዘዴ ፈጠረ። እነዚህ ስዕላዊ መግለጫዎች ውስብስብ ስሌቶችን ቀለል አድርገው፣ ስለ ኳንተም ኤሌክትሮ ዳይናሚክስ የበለጠ ግንዛቤን ሰጥተዋል። ፌንማን በኳንተም ኤሌክትሮ ዳይናሚክ ላይ ለሰራው ስራ በ1965 በፊዚክስ የኖቤል ሽልማትን ጁሊያን ሽዊንገርና ሲን ኢትሮ ቶሞናጋ ጋር ተጋርቷል። ፈይንመን ጎበዝ ተመራማሪ ብቻ ሳይሆን ተሰጥኦ ያለው መምህርም ነበር። ውስብስብ ጽንሰ ሀሳቦችን በግልጽ አሳታፊና፣ ብዙ ጊዜ አስቂኝ በሆነ መንገድ የማብራራት ችሎታ ነበረው። አንድን ነገር ለመማር ከሁሉ የተሻለው መንገድ ማስተማር እንደሆነ ያምን ነበር። በጣም አስቸጋሪ የሆኑትን ጽንሰ ሀሳቦች እንኳን ለማብራራት ሁል ጊዜ ቀላሉና በጣም ሊታወቅ የሚችል መንገድ ለማግኘት ሲጥር ነው ይኖረው። ፌልማን ውስብስብ ርዕሰ ጉዳዮች ወደ ተግባራዊ እውቀት በመለወጥ ሂደት ውስጥ በሁሉም ሰው አፍ ልክ በሚታኘክ መጠን ለውጦታል። ፌልማን አብዛኛውን ስራውን ያሳለፈው በካልቴክ ነው። በዚያ በገዘፈ ሰብዕናው እና ከፊዚክስ ባለፈ ሰፊ ፍላጎቶቹ ይታወቃል። ቦንጎስ ድራመር መጫወትን ተምሯል እና ብዙ ጊዜ በምሽት ክለቦች ውስጥ ይጫወትም ነበር። የስዕል ትምህርቶችን ወስዶ ኦፌ በሚል ስም የኪነ ጥበብ ስራ አርት ወርክ ፈጥሯል። ፌንማን የአርቲስት እና የሙዚቃ ልብ ነበረው። ፌንማን ህይወትን የሚኖረው በራሱ ሁኔታ ነው እና ማንም ምንም ሊያደርግለት የሚችለው ነገር አልነበረም። እሱ ጎበሰው ብሪሊያንት ነበር። ስለዚህ በሱ ላይ ለመፍረድ አስቸጋሪ አድርጎት ኖሯል። ዘጠኝ ሰማና ስድስት ፌንማን የቻለንጀር ጠፈር መንኮራኩር አደጋን በሚመረምረው ሮጀርስ ኮሚሽን ውስጥ ተሾመ። ፌንማን የራሱን ምርመራ በማድረግ የኦሪንግ ውድቀትን በሳይንሳዊ ታማኝነትና የቢሮክራሲያዊ ብቃት ማነስን ለመቃወም ያለውን ፍላጎት አሳይቷል። ፌንማን የተከበረና ግልጽነት ያለው ሰው ሲሆን እናም የተሳሳቱትን ለማጋለጥ ስልጣን ያላቸውን ሰዎች ለማውረድ አይፈራም ነበር ፌንማን ተሰጥቶ ያለው ታሪክ ተራኪ ሲሆን የህይወት ታሪኩ አውቶ ባዮግራፊ በእርግጥ እየቀለድክ ነው ሚስተር ፌማን የሚለው ቤስት ሴለር ነበር። መጽሐፉ የፌማን ልዩ ድምፅና ለህይወት ያለውን የገዘፈ ጉጉት በመያዝ በሚሊዮኖች ለሚቆጠሩ አንባቢዎች ተወዳጅ ሱ አድርጎታል። በዚህ መጽሐፍ ብቻ የሰውየውን አእምሮ ማወቅ ትችላላችሁ። እንዲሁም ምሁራዊ መሆን ማለት ምን ማለት እንደሆነ ድንበሮችን አልፎ ለመተቸት እንዳልፈራ ጭምር ይመለከታሉ። ፈይማን ያልተለመደ ታሪክ አለው። እናም ታሪኩን ለሰው ልጆች ለማካፈል ፈቃደኛ በመሆኑ በተጨማሪ ታዋቂ እንዲሆን አድርጎታል። ፈይማን በማይካድ መልኩ ጎበዝ ቢሆንም በስራው ዘመን ሁሉ እድቀቶችና እንቅፋቶች አላጋጠሙትም ማለት አይደለም። እሱ ራሱ እንደተናገረው ውስንነቱን የሚያውቅ ትሑት ብጤ ነበር። አጓጊና አስገራሚ የሆነው የፊዚክስ ሊቅ ፈይማን ህይወት ታሪክ ይሄ ብቻ አይደለም። ቀሪ ብዙ የምናወጋቸው ነገሮች ይኖራሉ። በሚቀጥለው ክፍል ተመልሰን እንገናኛለን። የታሪክ አቀራረባችንና አተራረካችን ያረካሁት ከሆነ ይህን ቻናል ሰብስክራይብ እና ሼር በማድረግ ይተባበሩን። እጅግ ብዙ ቁም ነገሮችን ወደፊት እናውጋለን።